የሚገርመው ቲክታክ ነው አይደል? እንደዚህ ሰነፍ ያደረገን ግን ቲክታክ ነው። ኦኬ ዋርኒንግ ክሎዚ ላይፍ ፍሮም ነው ተመልሰን ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል በያላችሁበት። ይሄ ቪዲዮ የከፈታችሁ ሁሉ ቪዲዮን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ቤተሰብ ያላችሁ ሰብስክራይብ በማድረግ ተቀላቀሉ ቻናሉን ማለት ነው። ዛሬ በምን መጣ ካላችሁኝ ላይሚን ፕራንክ ላደርጋት ነው። ፕራንክ ማደርጋት ደግሞ ቲክቶክ ላይቭ ላይ ነው። ላይቭ ላይ እንግዲህ ያ ሁላ ተመልካች ባለበት እንግዲህ ስንት ተመልካች እንደሚኖር አይታወቅም። በምንገባበት ሰዓት ያ ሁሉ ሰው ባለበት እንግዲህ ሪል የሆነ በጣም ደስ የሚል ፕራንክ አዘጋጅ ይችላታለሁ። ፕራንኩ እንዴት ይሆናል፣ ምንትል ይሆናል የሚለውን ምንድነው ፕራንኩ ይዘቱ የሚለውን ደግሞ እስከ መጨረሻ ቪዲዮን አይታችሁ ሀሳብ አስተያየታችሁን ደግሞ እፈልጋለሁ። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አሳውቁኝ። ይመቻችሁ። እኔ ፍቅር እየሰጡን ሁለት ሰዎች ላይ አድርገው ፍቅር ነፍር ፍቅር የምሪኝ ነው። አንዳንዶቹ ደግሞ በደንብ ግን ቤተሰቦቼ በጣም ነው የምወዳችሁ። ግን እሺ ምን አለ እረ፣ ግራ እየተጋባ ነው። ሰላም ነው። እንዴነ አለሁ። ደህና ነህ ወይ? እረስተኛ አለ። በጣም ግራ ተጋብተ፣ እንደምንም ብለ አስታውስተኛ። ባለፈው አብረን ገብተህ ነበር ብዬ ነው። አሴዋ እንዴነ

የሚገርመው ቲክታክ ነው አይደል እንደዚህ ሰነፍ ያደረገን ግን ቲክታክ ኦኬ ዋርኒንግ ክሎዝ ላይፍ ነው ምንድነው ምንድነው ይቅርታ ይቅርታ ይቅርታ ወንድሜዋ እንትን ዋርኒንግ እየሰጠኝ ነው ተመልሰን እንገናኛለን እሺ

ትንሽ ጠብቂ። የሆነ ያለኝ ያለችኝ ገን የምለው ይኸው መጣልህ። ይኸው ምንድን ነው ማለዛው ኮፒሊንግ አድርጉ። አንድ ጊዜ ኮፒሊንግ አድርጉ። ኮፒሊንግ ምናምን ውስጥ ውጣ። ኮፒሊንክ አንድ ጊዜ ሁላችሁም ኮፒሊንክ አድርጉ። ኮፒሊንክ እያደረጋችሁ ነው። ኮፒሊንክ አድርጉ።

ይቅርታ ቤተሰቦች እንገናኛለን መልሰን እሺ። በደምብ ኮፒሊንግ ማድረጋችሁልም ዋርኒንግ እየሰጠን ነው ቤተሰቦች። እስኪ ኮፒሊንግ አድርጉት በደንብ፣ ፐርማናንትሊ ባንድ እኮ

እንዴት ነው ገስት ማስገባት የምችለው? እሱን ሱን ታዲያ አንዴ ማን ምን ይችላል? ፎግስ እስኪ ኮፒ ሊንክ የፈታ ነገር አለ

ታዲያ እንዴት ነው አፒል ማድረግ የሚቻለው? የምታውቁ ሰዎች ካላቸው አፒል አደራረጉን ነገር ነው። እዚህ ጋ ሰርች እያደረኩ ነበርና

ቅድም ስተው ፕራንክ ሊያደርግሽ ነው አልገባኝነት እኮ እይ እስኪኝ ምን እያለ ነው ሙላሩ ቆይ ምንድነው ሙድ የሚይዘው ማነው ነው ሙድ የሚይዘው አይ ፐርማንት ባን ያርጋል ከሁለት ደቂቃ በኋላ እኮ ባን ያደርጋል እያለ እኮ ነው

ሄሎ ሚት ላይ እኮ ነው። ምክንያቱም እንደምታ ነው እንደ ኖቲፊኬሽን ስጀምር አረ የምታውቁ ካላችሁ ኬሽን ብሎ ነገር አለ። ኔትፍሊክስ ብሎ የሚከፍት ሰው አለ እኮ ምንድን ነው ያለ ከገስት ጋር መግባት የሚችል ገስት ማታ አትገባ። ለዛ ከሆነ ገስት እኮ ነው የሚለኝ እና ሌላ ገስት አለ አፒል ለእሱ እኮ ነው። አፒል የምታደርጊው ሌላ ሰው ነው እንደ አፒል የምታደርጊው። አታውቅም ብለህ ነው። ሄሎ ሄሎ። ኦኬ፣ እኛ ድምጽ ማን ማስገባት ያለብን ማን ነው? ስለዚህ እኛንን አፒል ማድረግ ያለብን በቮይስ ማን ነው? ወገን፣ እንውጣ እስኪ ንገርን እስኪ የምታውቁ ካላችሁ ፕሊዝ፣ ፕሊዝ፣ ኧረ በማሪያም የምታውቁ ካላችሁ የሆነ ነገር በሉ።

ማን ነው ሙድ የሚይዝብ? እንደዚህ አይነት ሙድ የሚይዝ ነገር ያስይዛል። ነው ስራ ፈቷል።

ቤኪ፣ አንተ ረዳሳልተ ምን አስበህ ነው ቤኪ? እንደዚህ አይደረግም፣ ከአንተ አይጠበቅም። ደህና አደ ስደነግጥ ምን ስትል፣ በቃ ምን አይለይም በቃ። እግዚአብሔር ታውቃለህ አንድ ልጅ ብሎክ አደረኩት። አንድ ልጅ ብሎክ አደረኩት። ፌክ ነው ገና ብሎ ብዙ ሰው ፌክ ነው ብሎ እየጻፈ ነበርና እሷ እንዳታነብ ወላሂ ወርታች ሳረገው ነበር። ይቅርታ በጣሽ ወይ ለቀልድም እቀልዳለሁ ጥልፋን እያጣች አተሳሰብ አይ ባይዘ እግዚአብሔር ይቅርታ በጣምና ትላንትና አንድ ሰው እኔ ጋ ሙድ ሊይዝ መጣ፣ ዋርኒንግ ብሎ ማለት ነው። ለምን ሀሳቡ እንደመጣ ታውቃላችሁ? ከዛ ግን ሌላ ቤት ዋርኒንግ ሲል ስላየሁትን ምናምን ብዬ ሙዳቲዝም አንተ ብዬ ላኩትኝና እና አጋጣሚ እሱን ኮሜንት አነበበች በኋላ መታ፣ ማነው ዋርኒንግ ሰጥትሆነ ስትለኝ በቃ ጭንቅላቴ ጋር መጣል። ስለዚህ ቤኪ ጋር ተመካከርኩና እድሌን ሞከርኩኝ። ግን ማርያም ደላ አይደለሁም ጉልበቴ ማለት ነው እናቴ። እግዚአብሔር ይቅርታ ግን ሁሉም ደግሞ ኮፒ ሊንክ ሊያረግ ነበር፣ እያደረገ ነበር። እናንተን ለማድረግ በስማአምስት መቶ መቶ ማርያም ይቅርታ። በጣም የሚገርማችሁ ማለት ነው የታለ እንድታምነ ማነ ጎግል ላይ ሰርች እያደረግኩ ነበር ጎግል ላይ ሰርች ሳድረግ ነበር ያው በምን ምክንያት ይፈጠራል እና ምናምን ያልኩ ማለት እያነበብኩኝ ኦኬ ምናምን ላለው። ከዛ አመነችኝ በቃ አ ቤኪ አመሰግናለሁ በጣም እዩ ኮፒ ሊንክ አስደረግክልኝ። ተመልካቾች ይቅርታ ብያለሁ ፕራንኩ